ያስሚኝ፣ ወቀይ ቆይ ግን ረንጆ ምንድን ነው ፍላጎትሽ? ፍላጎትሽ ምንድን ነው? አስተናይ ሰው

ከእናንተን የብሽት ነኝ እኮ ገረን ነኝ ምንድነው? እዚህ ቤት ነግሬሻለሁ። እንዴት እንዴት ነው የሚያደርግህ? አሽከርክሬ አሽከርክሬ አሽከርክሬ እንዳለ አርፈሽ ኑሮሽ። እኔ እኮ ቀንጃ እኳ የለውም ጓርድ እኳ የለውም። እንዴት ነው እንዴት? ሴትነት ክብር ይኑረሻ፣ ቅጧ ይጥፋሽ።

አንቺ በላይ ነሽ፣ እንዲያ እንዲያ እንዲያው ሰው በገዛጁ በገዛጁ ነገር ነገር ይመጣል። እስቲ በላይ ነሽ አያሌው መጥቶ ነበር። እንዲያው ሰውዬ እንዲያው በገዛጁ ወይ ቢተወው እንዲያርጉን ክትክት አርጎ እ ምንምትል አያ፣ እንዲያው ተይኝ ባክሽ። ያቺ ሰትዩ አንድ ያ ሆናለች አሉ ጠንቶባት አልኮ ነው። አሁን ማናት አሁን ይሁን ልሽታ ሐኪሙ ይዟት ሊድ ብሎ ሳንቲ ምጥጥ ብሎት እኔ ዲ ጠይቀይ ወደ ደጅ መጥቶ ነበር። አጥቶይ ነው አሉ አሉኮ። አያሌው መጥቶ ነበር በቤት አላ እ ደጅ ሳል ተመንገዱ ነው ተጣጥቶ

ወይ አስማር፣ እናንተማ ነው እናንተና አምናሀት ነው። እንደት ነው አምናሀት ነው? ደህና ናት እኮ ረባቴ ሙት። ደህና ናት በደንብ ዘይኔ ነው ያገኘኋት እኮ። እንደት ነው ደህና ናት ማለት? እንደ ጥጃ እንደ ቦሳ ጥጃ ስትፈረጥጥ ጊዋለች። መንገድ አልበቃት ብሎ እንዲያስተራግጥ ነው። እንደት ነው ነገርሽ? ረብሻችሁ ምን አገባኝ

ምን ሁነሽ ነው አንተ? ስታይ በበሽታ እንዲህ ያል ነገር እንትን ጥሩ በይ በይ እስቲ ምድር ጠቦት አንቺ። ሌላ ፌስታ አንቺ ልቅን የባይ ሆነ አሁን። ይኸውልሽ ተገቢያ ተከተማ ያንን ሰውዬ እባክህን፣ እባክህን ድንቹ የሚረጭው መድኃኒት ይዘህልኝ ና ብዬ ልኬው ነበር። እሱን ልቀበልህ ሄድና፣ ታመጣልህ ድንገት በዚያው ልጃት እስቲ እንዴት ሆና እንደዋለች እንዳደረች ሆነ

ይችን ይችን ታረግልኝ ያለብዬ መከርኩት፣ ሚስጥሩን ነገርኩት፣ አላሻልኝ

ሁለት ሶስት ሚቀ እንዲያ ሁለት ሶስት ዜት ዝም ብለህ እንዲህ ጎረጣር አርገህ አይተህ እንዳላየ ስታልፍ ነው። እንደውም የምታስደነግጥ ነው ያውቃሉ። ልኳን ማሳየት ደበል እንጂ አሁን ነው ምስፋን ያገኘች ነው ምልህ። አሁን የሆነ ነገር ብትሆንብህ ሌላ ጠጠት ነው የምትገባ። እንዲህ አታድርጋ። ትደባደብ ምንም አትበል።

ተንጅምዛማቱን ተነጋግራችሁ በመፍትሄ ምን መስማማት ነው እንጂ። ወይ ጉድ! በሩ ደጃፉ ዘንድ ሁለት ጊዜ ደግም አላደረክም፣ ደግም አላደረክም። እንዴት እሷም እኮ የሆነ ነገር እንትን ብላ ሊሆን ይችላል። እጃጭ በረበረች ሳትሰበር ተሰብር ያለ እያለች ትጫዋትብኝ እንጂ፣ እሷ ማምን ትሆናለች? ለዚሆንስ ዱላ ትማታላ። አንተ ሰውን ደግማ የሆነ ነገር ብትሞትብስ፣ ዋ ብትሞትብህ እኮ ጠንቁል አንተ ነው። ኧረ እዚያ የማትደርስ እዚያ የማትደርስ ምን ጨምረህ ነው እንጂ ጉድስ የከተትክኝ። ምን አረካ ምን አረጋ ምን አረክ እንደዚህ ያለ በእነ ደበምሽት ገብቼ ፊትህን አላየችኝም። እሱስ አላየችኝም። ምንድን ነው ተውዬ አልሆን? እየነገርኩህ ተው ይሄ ነገር ጥሩ አይልም፣ አይበጅም እያልኩህ እንደው ምን አለ ብታውኑ እንትን እንጂ ምን ሆነህ ነው? ስለምን ተውዬ አልሆን? እንደዚያ አታድርግ እያልኩ ተፈጥሮ ነው ሰው